አረሱል አለህ ሰላት ወሰላም ምንንም ነገር ለእኔና ላንተ ላንቺ የሚጠቅም ከሆነ የነገሩን ቢሆን እንጂ አላለፉም። ረሱል አለህ ሰላት ወሰላም ለእኛ የዋሉልን ውለታ አላህ እንጂ ማንም ሊከፍላቸው አይችልም። ረሱሉ ሰለላሁ ዐለይሂ ወሰለም ሁሉንም ለችግሮቻችን መፍትሄ ሚሆኑ የሚችሉት ትክክለኛ መፍትሄዎችን ነግረውን ጠቁመውን አስተምረውን አልፎዋሉ። ዛሬ በአላህ ፈቃድ የምናየው ምንም ያህል በሽታ ቢኖርብህ ያን በሽታ ጠርጎም ያነሳልህ ዱዓ አለ። እሱን ዱዓ እናያለን። ዱዓውን ከማየት በፊት ግን አንድ ወንድም ባለቤቱ በጡት ካንሰር በጣም ተቸግራለች። በጣም ታማ ነበር። ከፍተኛ ሕክምና ደረጃ ግን አልሄደችም። በጣም አሟታል። እዛ ደረጃ ሳትሄድ ግን ሚስቱ ዳነች ሙሉ በሙሉ። የጡቱ ካንሰር ተቆጣጥሯት ነበር፣ ግን ወጣች ከዛ ህመምና ከዛ በሽታ። እንዴት እንደ ዳነች ባለቤቷ ሲናገር፣ ወላሂ መስጂድ፣ እቺን ዱዓ ሰማውኝ። እቺን ዱዓ ያለ ሰው ምንም በሽታ አላህ ያነሳለታል የሚልን ሰማውኝ፣ ሄጄ እንድታሐፍዝ አደረግኳት። ሚስቴም ያን ዱዓ አሐፈበችው፣ አላህ አዳናት።

ስሞታ ሊያቀርብ ነው ያ ረሱላላህ አላቸው። እኔ እስልምናን ከተቀበልኩኝ እለት አንስቶ በህመም እየተሰቃየውኝ ነው። በጣም ያምኛል፣ ክፉኛ እያምመኝ ነው አላቸው ለረሱል ዓለይሂ ሰላቱ ወሰለም الرسول عليه الصلاة والسلام عثمان هو يعلوت يم يمه ዑስማን ምን አለ? ወላሂ ረሱሉ ዓለይሂ ሰላቱ ወሰላም ያስተማሩኝን ያቺን ዱዓ ህመሜ ቦታ ላይ እጄን አስቀምጬ አልኩኝ፣ እሳቸው እንዳስተማሩኝ። ዳግም በዛ ህመም ታምሜ አላቅም አለ። ያን የሆነ ነው አላህ ይነቀልልኝ አለ። ላ እቺ ዱዓ ምንንም በሽታ ትነቅልልሻለች። አብሽሪ፣ ምንም በሽታ ይሁን ወላ መሃንነትንም ቢሆንም ታጠፋለች። ምክንያቱም ይሄ ደግሞ መሆን እንደሚችል ማዳን እንደሚችል የተነገረን ከማን ነው? አሳዲቅ አልመስዱቅ ከሆኑ ከረሱል ዓለይሂ ሰላቱ ወሰላም የተነገረን ሓዲስ ስለሆነ ማለት ነው። ታዲያ ይህን ስናደርግ ግን፣ እቺን ዱዓ ስንል፣ አንደኛውና የመጀመሪያውና ትልቁ ብቸኛው መስፈርት አንድና አንድ ነው። እሱም ደግሞ የቂን ማድረግ በቃ ወላሂ እኔ ከዚህ በሽታ እድን አለው ብለህ የሚያምህ ቦታ ላይ እጅን አስቀምጠ ዱዓውን በል ወላሂ ትደናለህ የቂንና የቂን ብቻና ብቻ ከአንተ የሚፈለገው ይህችን ዱዓ ብያት በኢድንላህ ትድኛለሽ ዱዓዋ ምንድን ናት የሚያምህ ስፍራ ላይ ደረት ይሁን ራስህን ይሁን እጅህን ይሁን እግርን የሚያምህ ቦታ ላይ እጅህን ታኖርና ብስሚላህ ብስሚላህ ብስሚላህ